አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከእኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዛሬ እየላችሁ የመጣው ቤት አራት ክላስ ሲሆን 200 ካሬ ሜትር ላይ ያረፈ ነው። እንዲሁም ህጋዊ ካርታ፣ ፕላን ያለው ሲሆን ከአሁን በፊት እራሱ አቅርቤ የላችሁ ነበረ። አሁን እንግዲህ በተመጣጣኝ ዋጋ ቀንሰው ይሸጡላችኋል። እንዳልፋችሁ አሰራሩ እንግዲህ ኤልሽብ ነው፣ ዘመናዊ አሰራር የተሰራ ነው። ቦታውን በአግባቡ ተጠቅመውታል። ከውጩ እስከ ውስጡ በደንብ አድርጌ ከሳሎን እስከ ጓዳ በደንብ አድርጌ አስጎበኛችኋለሁኝ። ዋጋውንም እመነግራችሁ ይሆናል። በቅድሚያ ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባር ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ ተከታተሉ። ወንድማችሁ ነኝ፣ ወንድም ነኝ፣ ወንድምሽ ነኝ። እንግዲህ ወንድማችሁ ለመሆን ወይ ከእናቶች ወይ ከአባቶች በኩል መወለድ አይጠበቅብኝም። ሙስሊም ወንድምሽ ነኝ፣ ሙስሊም ወንድምህ ነኝ። እንዲሁም ክርስቲያን ወገኖቼ እንድታበረታቱኝ እፈልጋለሁ እህት ወንድሞቼ፣ በቅንነት የዛሬ እንግዲህ ጊዜላቸው የመጣው ቤት ይህን ይመስላል። ከውጭ እንግዲህ ኮርኒሱን በደንብ አድርጌ ያሳያችኋለሁ። አቋሙ የቤቱ አቋም ይሄን ይመስላል። ቀለም አቀባቡ ዘመናዊ አሰራር የተሰራ ነው። ሕጋዊ ካርታ ፕላን ያለው ነው። በዛ ላይ ከሁሉም ነገር ደግሞ እንዲሁም ካሬው ደግሞ የሚያመናዳ ነው። ትንሽ እንኳን አይደለም። የበሩ አሰራር ይህን ይመስላል እንደምትመለከቱት ፍሬንች በሩ፣ እንደዚሁም ደግሞ መስኮቱ ቀለም አቀባቡና አሰራሩ እንዲሁም ደግሞ የበረንዳው ኮርኒስ እንደምታዩት ደስ ይላል። የከበረው በኩል እንግዲህ ኮርኒሱም እንዳያችሁት በጣም ለየት ያለ ነው፣ ይሄን ይመስላል። በረንዳው ኮርኒስ እዚህ ጋር ወደ ሳሎኑ ውስጥ ላይ ያለውን ኮርኒስ ይህን ይመስላል። እንደዚሁም ደግሞ ጅብሰን አቀባቡ ግድግዳው ይህን ይመስላል። ለየት ይላል፣ በጣም ያምራል። ላይክ አድርጉ። ይሄን ላይክ የማያደርግ ሰው ያው ጥሩ ነገር የማይወድለት ሰው ነው ማለት ነው። ስለዚህ ይሄ እንደምታዩት ለየት ያለ ቤት ነው። እየላችሁ የመጣሁት ቅናሽ ዋጋ ነው። ዋጋው እንደዚህ ውድ እንዳይመስላችሁ እነግራችኋለሁኝ ይሄ እዚህ ጋር የምታወት ደግሞ ጓዳው ነው። ይሄው እዚህ ጋር የምታወት መብራቱ እንደዚህ በቀይም በአረንጓዴም በሰማያዊም መብራት ይችላል። ሁሉም ነገር ጽድት ያለ ያበቃ የተጠናቀቀ የተሟላ ነው። አድራሻ ወሎ ሀርቡ ነው። ዋጋው እንደዚህ የተጋነነ አይደለም። እዚህ ጋር ትልቁ ሳሎን ይሄን ይመስላል። ሰፊ ነው፣ ትልቅ ነው ሳሎኑ ከምንም በላይ አንደኛ የሚያስደስተው አራት ክላስ መሆኑ ሁለቱን አካራይታችሁ ሁለቱን ትኖሩበታላችሁ። ተከራዮች ራሱ ምንም የሚያወጡለት ነገር የለም። በደህና ብር ታከራዩታላችሁ። ጽድት ያለ ነው፣ ሞቅ ያለ ነው፣ ሽብርቅ ያለ ነው። ውስጡ ምንም የሚወጣለት ነገር፣ ምክንያት የሚበዛበት ነገር የለም። ለትርፍም እንዲሁም ለመኖሪያም የሚሆን አመች የሆነ ቅናሽ ዋጋ ነው እየላችሁ የመጣት የዚ ሁለት መቶ ካሬ ላይ ያረፈ የአራት ክላስ ቤት ዋጋ አራት ነጥብ አምስት ነው። ይቀንሳሉ። ድርድር አለው። በ0966388249 ላይ ታገኙኛላችሁ። አብራችሁ ስለቆያችሁኝ አመሰግናለሁ።